በሰሞኑ በቀይ ባህር በርካታ ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረች ጀልባ መሰወሯን ጀልባዋ መነሻዋ እንጂ መድረሻዋ ሳይታወቅ ቀናቶች ተቆጥረዋል። አሁን ግን እጅግ በጣም ታማኝ የሆኑ የመረጃ ምንጮች አዲስ መረጃ አግኝቻለሁ። ወደ ዋናው ጉዳይ ከመግባቴ በፊት ይህንን ቪዲዮ እያዳመጣችሁ ያላችሁ ሁሉ ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩ በትህትና እጠይቃለሁ። ጀርባዬ እንደምትመለከቱት አንደኛው የመረጃ ምንጬ ብራን ፕሬስ ነው። ሁለተኛው የመረጃ ምንጬ ደግሞ ታዋቂው የመን ሸባብ ኔት ነው። ሶስተኛው የመረጃ ምንጭ ደግሞ ዋይ ዲ.ኤን ኒውስ የተሰኘ የየመን ትልቅ ሚዲያ ነው። ሰባቱ የት እንደገቡ አይታወቅም የሚል መረጃ ነው እየሰጠ ያለው የመኒው ማለት ነው ሀበሻው አልሞቱም ወይ ምንም ነገር አልደረሰባቸውም ወይ ብሎ በሚጠይቅበት ሰዓት ጀልባዋ በኤርትራ በኩል ነው የወጣቸው እና በኤርትራ በኩል ነው የተገኙት። ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው የዓለም ዳርቻ ላይ ሆናችሁ ይህንን ቪዲዮ እየተከታተላችሁ የምትገኙ የብሬክስ ቤተሰቦች ሰዎች እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ዝት ይበልኝ። በሰሞኑ በቀይ ባህር በርካታ ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረች ጀልባ መሰወሯን ከቀናት በፊት መረጃ አጋርቻችሁ ነበር። ጀልባዋ መነሻዋ እንጂ መድረሻዋ ሳይታወቅ ቀናቶች ተቆጥረዋል። በመሆኑም በየመን በኩል ያሉ ደላሎች ሀገር ቤት ላሉ ወላጆቻቸው ደውለው ጀልባዋ እንደሰጠመችና ልጆቻቸው ባህር ላይ እንደቀሩ መረጃዎች በማሰራጨታቸው ምክንያት በዚህ ሰዓት አብዛኛው የራያ ማህበረሰብ ድንኳን ጥሎ ሀዘን ላይ ይገኛል። እኔም ይሄንን እጅግ በጣም አሳዛኝ የሆነ መረጃ ከሰማሁበት ቀን ጀምሮ ላለፉት ሶስት ቀናት የተለያዩ መረጃዎች ለማሰባሰብ ሞክሬ ነበር ነገር ግን ሰጠመች በተባለችው ጀልባ ላይ ምንም አይነት ያገኘሁት መረጃ አልነበረም። አሁን ግን እጅግ በጣም ታማኝ የሆኑ የመረጃ ምንጮች አዲስ መረጃ አግኝቻለሁ። ወደ ዋናው ጉዳይ ከመግባቴ በፊት ይህንን ቪዲዮ እያዳመጣችሁ ያላችሁ ሁሉ ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩ በተትና ጠይቃለሁ። እንግዲህ ደላሎቹ እንደሚናገሩት ከሆነ ከቀናት በፊት ሰጠመች የተባለችው ጀልባ ትክክለኛና እውነተኛ መረጃው ሰጠመች ሳይሆን ተሰወረች ነው። ምክንያቱ ደግሞ ጀልባዋ መሃል ባህር ላይ እንደደረሰች በየመን በኩል ጀልባዋን ለመቀበል የሚጠባበቁ የመኖች የስልክ ግንኙነት እንደተቋረጠባቸው ብቻ ነው እስካሁን እየሰጡ ያሉት መረጃ ማለት ነው። ደላሎች ግን በራሳቸው መላምት ሁለት ወይም ሶስት ቀናት ከቆዩማ ከዚህ በኋላ በህይወት አይቆዩም በእርግጠኝነት ሰምጠው ይሆናሉ ብለው በመወሰን ለወላጆቻቸው ደውለው ልጆቻቸው ባህር ላይ እንደቀሩ መርዶው ነግረዋል። ዛሬ ግን በዚህ ተሰወረች የተባለች ጀልባ ሁለት የተለያዩ መረጃዎች ይዤላችሁ መጥቻለሁ። አንደኛው እጅግ በጣም እርግጠኛ የሆንኩበት ከትላልቅ የየመን የዜና አውታሮች ያገኘሁት ትክክለኛ መረጃ ነው። ሁለተኛው ደግሞ በድምፅ የተደገፈ ከግለሰቦች ያገኘሁት መረጃ ነው። ከሶስት ትላልቅ የየመን ሚዲያዎች ያገኘሁት መረጃ ላስቀድም። ከጀርባዬ እንደምትመለከቱት አንደኛው የመረጃ ምንጬ ብራን ፕሬስ ነው። ሁለተኛው የመረጃ ምንጬ ደግሞ ታዋቂው የመን ሸባብ ኔት ነው። ሶስተኛው የመረጃ ምንጭ ደግሞ ዋይዲኤን ኒውስ የተሰኘ የየመን ትልቅ ሚዲያ ነው። እነዚህ ሶስቱም ትላልቅ ሚዲያዎች ተመሳሳይ የሆነ ዜና ነው በአንድ ጊዜ ይዘው የወጡት። ወደዛው ዜና አመራለሁ። በሻቧ ጠቅላይ ግዛት በደቡብ ምስራቅ የመን የሀገር ውስጥ ጉዳይ ሚኒስቴር የደህንነት ሚዲያ ዲፓርትመንት ሐሙስ ዕለት በሰጠው መግለጫ የግዛቲቱ ፖሊስ 195 ስደተኛ በኮንትሮባንድ ጀልባ ተጭነው በመጓዝ ላይ ሳሉ በራዱም አውራጃ በሻቡዋ ጠቅላይ ግዛት በኪዳ የባህር ዳርቻ ላይ በቁጥጥር ስር መዋላቸውን አሳውቋል። የሻቡዋ ፖሊስ በሀገር ውስጥ ጉዳይ ሚኒስቴር የጸጥታ ሚዲያዎች ባሳተመው መግለጫ እንዳስታወቀው ከሆነ ከ195 ስደተኞች መካከል 165ቱ ኢትዮጵያውያን ሲሆኑ 74 ሴቶችን ጨምሮ 30ዎቹ ደግሞ የሶማሊያ ዜግነት ያላቸው ናቸው። የሻቡዋ ፖሊስ እንዳስታወቀው ህገወጥ ስደተኞቹ በራዱም አውራጃ በኪዳ የባህር ዳርቻ ላይ በኮንትሮባንድ ጀልባ ተወርውሮ መገኘታቸውን አሳውቋል። እነዚህ ስደተኞቹም በቁጥጥር ስር እንደዋላቸው አሳውቋል። ይሄኛው እጅግ በጣም 100% እርግጠኛ የሆንኩበት ታማኝ መረጃ ነው። ይሄንን መረጃ የወጣው እንግዲህ ትናንት ማታ ሲሆን ፖሊሶቹ ግን ከሁለት ቀን በፊት በዕለተ ሐሙስ ነው ይሄንን ሪፖርት የዘገቡት ማለት ነው። ስለዚህ እነዚህ በቁጥጥር ስር የዋሉ ስደተኞች ከማክሰኞ ጀምሮ እስከ እሮብ ዕለት ባለው ቀን ውስጥ በቁጥጥር ስር የዋሉ ናቸው ማለት ነው። ይህ ማለት እንግዲህ አሁን ባህር ላይ ቀርተዋል ተብላችሁ መርዶ እየሰማችሁ ያላችሁ ወላጆች፣ አንደኛ ልጆቻችሁ ምን ቀን ነበር ጀልባው ላይ የተሳፈሩት፣ ሁለተኛው ደግሞ ጀልባዋ ያጫነችው ሰው ብዛት ስንት ነበር ብላችሁ ደላሎችን አጥብቃችሁ መጠየቅ ይኖርባችኋል። ምክንያቱ ደግሞ አሁን በቁጥጥር ስር ውለዋል የተባሉትን 195 ስደተኞች ከዕለተ ማክሰኞ ወደዚህ ጀምሮ ባለው ጊዜ ውስጥ በቁጥጥር ስር የዋሉ ስለሆኑ ማለት ነው ሁለተኛውና በድምፅ የተደገፈው ከግለሰቦች የደረሰኝ መረጃ ደግሞ ላሰማችሁ ይህንን መረጃ እኔ 100% እርግጠኛ አልሆንበትም ነገር ግን ይህንን መረጃ በውስጥ የላኩልኝ ሰዎች ደላሎቹ የላኩልን ትክክለኛ መረጃ ነው ብለው እርግጠኛ ሆነው ነው የላኩልኝ እሱን አንዴ ላሰማችሁ።

ሰዎቹ ተገኝተዋል። ነገር ግን በጀልባው ላይ ከነበሩ ሰዎች መካከል ሰባቱ የት እንደገቡ አይታወቅም የሚል መረጃ ነው እየሰጠ ያለው የመኒው ማለት ነው። ሀበሻው አልሞቱም ወይ ምንም ነገር አልደረሰባቸውም ወይ ብሎ በሚጠይቅበት ሰዓት ጀልባዋ በኤርትራ በኩል ነው የወጣችው እና በኤርትራ በኩል ነው የተገኙት። ስለዚህ ከሰባቱ ሰዎች ውጭ ሌሎቹ በሕይወት አሉ ብሎ ነው እየመለሰለት ያለው። እንግዲህ እርግጠኛ ነህ ወይ ብሎ ኢትዮጵያዊ ደጋግሞ በሚጠይቀው ሰዓት መቶ ፐርሰንት እርግጠኛ ነኝ በኤርትራ በኩል ወደ ኋላ መልሰዋቸዋል ብሎ የመኒው ይመልሳል ማለት ነው። ስለዚህ ሁለት እጅግ በጣም ትልቅ ተስፋ ያላቸው መረጃዎች ተገኝተዋል ማለት ነው። ይሄኛው እንግዲህ እንዳልኳችሁ ከግለሰቦች ያገኘሁት መረጃ እንደሆነ ልብ እንድትሉልኝ ይፈልጋለሁ። ቅድም የነገርኳችሁ ዜና ግን መቶ ፐርሰንት እርግጠኛ የሆንኩበት ከትላልቅ የየመን ሚዲያዎች ከትናንት ማታ ጀምሮ የተዘገበ ትክክለኛ ዜና ነው ማለት ነው። ጊዜያችሁ ሰጥታችሁ ወዳችሁና ክብራችሁ ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሁላችሁም ቪዲዮውን ላይክ፣ ሼር አድርጉት። እንዲሁም ደግሞ ተጨማሪ መረጃ ያላችሁ ሰዎችም ካላችሁ በውስጥ የተለያዩ መረጃዎች ልትልኩልኝ ትችላላችሁ። ቸር ያሰማን። መልካም ቀን እመኝላችኋለሁ።